መዝሙር አንድ መቶ ሰላሳ አንድ አቤቱ ልቤ አይታበይብኝ፣ ዐይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድሁም። ነፍሴን አሳረፍኋት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። መዝሙር አንድ መቶ ሰላሳ ሁለት አቤቱ ዳዊትን ገርነቱንም ሁሉ አስብ፣ ለእግዚአብሔር እንደ ማለ፣ ለያዕቆብም አምላክ እንደ ተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍ፣ ለጉንጮቼም እረፍትን አልሰጥም፣ ለእግዚአብሔር ስፍራ፣ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትምም እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ልጆችህ ክዳኔን ይህንን የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና፣ እንዲህ ብሎ ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። መዝሙር አንድ መቶ ሰላሳ ሶስት ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። መዝሙር አንድ መቶ ሰላሳ አራት እነሆ እግዚአብሔርን ባርኩ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ። ሰማይንና ምድርን የሰራ እግዚአብሔር ከጽዮን ይባርክህ። መዝሙር 135 ሃሌሉያ። የእግዚአብሔርን ስም አመስግኑ፣ እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት፣ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ ለስሙ ዘምሩ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጧታልና እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቂያለሁና በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቶችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ አግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠህ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና፣ ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ፣ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዓይን አላቸው አያዩምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሠሯቸው ሁሉ የሚታመኑባቸውም ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩት ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ። መዝሙር አንድ መቶ ሰላሳ ስድስት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባሕር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊቱን በኤርትራ ባሕር የጣለ ምሕረቱ ለዘላለም ነውና፣ ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና፣ ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና፣ ብርቶችንም ነገሥታት የገደለ ምሕረቱ ለዘላለም ነውና፣ የአሞራውያንን ንጉሥ ሴሆንን ምሕረቱ ለዘላለም ነውና፣ የባሳንን ንጉሥ አግን ምሕረቱ ለዘላለም ነውና ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና። መዝሙር አንድ መቶ ሰላሳ ሰባት በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ፣ ቀኜ ትርሳኝ። ባላስብሽ ምላሴ በጉሮሮዬ ይጣበቅ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ እስከ መሠረቷ ድረስ አፍርሱ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽን የሚበቀልሽ የተመሰገነ ነው ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው መዝሙር አንድ መቶ ሰላሳ ዘጠኝ አቤቱ መረመርኸኝ አወቅኸኝም አንተ መቀመጤንና መነሳቴን አወቅ። አሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬንና ረፍቴን አንተ መረመርህ። መንገዶቼን ሁሉ ቀድመ አወቅ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እነሆ፣ የቀድሞውንና የኋላውን አወቅ። አንተ ፈጠርኸኝ፣ እጅህንም በላይ አደረግህ። እውቀትህ ከእኔ ይልቅ ተደነቀች፣ በረታች፤ ወደ እርሷ ለመድረስ አልችልም። ከመንፈስህ ወዴት ይሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባሕር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬ ያለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራሁ ጊዜ፣ አካሌም በምድር ታች በተሠራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሠራ አካሌን ዐይኖችህ አዩኝ። የተፈጠሩ ቀኖቼ ሁሉ አንድ እንኳ ሳይኖር በመጽሐፍህ ተጻፉ። አቤቱ አሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው! ቁጥራቸውም እንደምን በዛ! ብቈጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁ፣ እኔም ገና ካንተ ጋር ነኝ። አቤቱ አንተ ኀጢአተኞችን የምትገድል ከሆንህስ፣ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና፣ ጠላቶችም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችህም ፍጹም ጥል ጠላኋቸው፤ ጠላቶችም ሆኑኝ። አቤቱ መርምረኝ፣ ልቤንም እወቅ፤ ፍተነኝ፣ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፤ የዘላለምንም መንገድ ምራኝ። መዝሙር አንድ መቶ አርባ አቤቱ ከክፉ ሰው አድነኝ፤ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ፤ ምላሳቸውን እንደ እባብ ሳሉ፤ ከከንፈራቸው በታች የእፉኝት መርዝ ነው። አቤቱ ከኃጢአተኞች እጅ ጠብቀኝ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ ለእግሮቼም የወጥመድን ገመድ ዘረጉ፣ በመንገድ እንቅፋትን አኖሩ። እግዚአብሔርንም አንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጥ አልሁት። አቤቱ ጌታዬ የመድኃኒቴ ጉልበት፣ በሰልፍ ቀን ራሴን ሸፈነህ። አቤቱ ከምኞቴ የተነሣ ለኃጢአተኞች አትስጠኝ በላይ የተማከሩ እንዳይጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸው ክፋት ይክደናቸው። የእሳት ፍም በላያቸው ይውደቅ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። አመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቁ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ። መዝሙር 141 አቤቱ ወደ አንተ ጮህ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፅን ከሚያደርጉ ሰዎች ጋር ለኃጢአት ምክንያት እንዳልሰጥ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገስጸኝ ይዝለፈኝም፣ የኀጢአተኛ ዘይት ግን ራሴን አይቅባ፣ ጸሎቴ ገና በክፋታቸው ላይ ነውና። ኀያላኖቻቸው በዓለት አጠገብ ተጣሉ፣ ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደ ተሰነጠቀ እንደ መሬት ጓል እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዓይኖቼ ወደ አንተ ናቸውና በአንተ ታመንሁ፣ ነፍሴን አታውጣት! ከሰወሩብኝ ወጥመድ፣ አመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኀጢአተኞች በወጥመዳቸው ይውደቁ። መዝሙር አንድ መቶ አርባ ሁለት በቃሌ ወደ እግዚአብሔር ጮኽ፣ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈስሳለሁ መከራዬንም በፊቱ እናገራለሁ። ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅህ። በምሄድበት በዚያችን መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከትሁ አየሁም፣ የሚያውቀኝም አጣሁ፣ መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮሁ፣ አንተ ተስፋዬ ነህ፣ በሕያዋንም ምድር አንተ ዕድል ፈንታዬ ነህ አልሁ። እጅግ ተቸግሬ ያለሁና ወደ ልመናዬ አድምጥ፣ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን እጠብቃሉ። መዝሙር አንድ መቶ አርባ ሦስት አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፣ በጽድቅህም መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳዷታል፣ ሕይወቴንም በምድር ውስጥ አጐሳቁሏታል። ቀድሞ እንደ ሞተ ሰው በጨለማ ኑሮኛል። ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ የደነገጠብኝ። የቀድሞውን ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ፣ የእጅህንም ሥራ ተመለከትሁ። እጆቼን ወደ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ትጠማች። አቤቱ ፈጥነ ስማኝ፣ ነፍሴ አልቃለች። ፊትህን ከኔ አትመልስ፣ ወደ ጉድጓድም እንደሚወርዱ አልሁን። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። ቅዱስ መንፈስም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ። በጽድቅህም ነፍሴን ከመከራዋ አውጣት። በምሕረትህ ጠላቶቼን ደምስሳቸው። እኔ ባሪያህነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙር አንድ መቶ አርባ አምስት አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው እጅግም የተመሰገነ ነው፣ ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ሥራህን ያመሰግናሉ፣ ኀይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ ታምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ። ታላቅነትህንም ይነጋገራሉ። ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰቢያ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራው ሁሉ ላይ ነው። አቤቱ ሥራህ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኀይልህንም ይነጋገራሉ። ለሰው ልጆች ኀይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻዲቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋል። አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻዲቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። መዝሙር አንድ መቶ አርባ ስድስት ሃሌ ሉያ። ነፍሴ ሆይ እግዚአብሔርን አመስግኚ። በሕይወቴ እግዚአብሔርን አመሰግናለሁ፣ በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች፣ ወደ መሬቱም ይመለሳል፤ ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይንና ምድርን ባሕርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል፣ ድሀ አደጎችንና ባልቴቶችን ይቀበላል፣ የኀጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ መዝሙር አንድ መቶ አርባ ሰባት እግዚአብሔርን አመስግኑ፣ መዝሙር መልካም ነውና፣ ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሠራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቈሰሉትን ይፈውሳል፣ ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቈጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኀይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል። ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም። ለሚጠሩት ለቁራዎች ጫጩቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፤ ጽዮንም ሆይ ለአምላክሽ እልልበይ በይ። የደጆችሽን መወረወሪያ አጽንቶአልና ልጆችንም በውስጥሽ ባርኳል፤ እና በወሰንሽም ሰላምን አደረገ፤ የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል፤ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፤ ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶ ውስጥ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውኆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌ ሉያ። መዝሙር አንድ መቶ አርባ ዘጠኝ ሃሌ ሉያ ለእግዚአብሔር አዲሱን ቅኔ ተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። እግዚአብሔር በሕዝቡ ተደስቶአልና የዋሃንንም በማዳኑ ከፍ ከፍ ያድርጋልና። ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጉሮሮአቸው ነው፣ ሁለታፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። መዝሙር አንድ መቶ ሀምሳ ሃሌሉያ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምጽ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት፣ በአውታርና በእንቢልታ አመስግኑት። ድምጹ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሀሌ ሉያ መዝሙር ሰማንያ አንድ በረድኤታችን በእግዚአብሔር ደስ ይበላችሁ፣ ለያዕቆብም አምላክ እልል በሉ። ዝማሬውን አንሱ፣ ከበሮንም ስጡ፣ ደስ የሚያሰኘውን በገና ከመሰንቆ ጋር። በመባቻ ቀን፣ በከፍተኛውም በዓላችን ቀን መለከትን ንፉ። ለእስራኤል ሥርዓቱ ነውና የያዕቆብም አምላክ ፍርድ። ከግብፅ በወጣ ጊዜ ለዮሴፍ ምስክር አቆመው ያላወቅሁትን ቋንቋ ሰማሁ። ጫንቃውንም ከሸክም እጆቹንም በቅርጫት ከመገዛት አራቅሁ። በመከራ ጊዜ ጠራኸኝ አዳንሁህም፣ በተሰወረ አውሎም መለስሁልህ፣ በክርክር ውኃ ዘንድም ፈተንሁህ። ሕዝቤ ሆይ ስማኝ እነግረሃለሁ፣ እስራኤል ሆይ እመሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክም አትሰግድም። ከግብፅ ምድር ያወጣሁህ እኔ እግዚአብሔር አምላክህ ነኝና፣ አፍህን አስፋ እሞላዋለሁም። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸውም አሳብ ሄዱ። ሕዝቤ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር። የእግዚአብሔር ጠላቶችን በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበር። መዝሙር ሰማንያ ሶስት አቤቱ እንዳንተ ማን ነው? አቤቱ ዝም አትበል ቸልም አትበል። እነሆ ጠላቶች ጮኸዋልና፣ የሚጠሉህም ራሳቸውን አንስተዋልና፣ ሕዝብህንም በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው ደግሞም የእስራኤል ስም አይታሰብ አሉ። አንድ ሆነው በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ የእስማኤላውያንም፣ ሞዓብም፣ አጋራውያንም፣ ጌባል አሞንም፣ አማሪቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር፣ አሶርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው እንደ ሚዲያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው በአይን ዶር ጠፉ፣ እንደ ምድርም ጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ ታላቆቻቸውንም እንደ ዛብሄልና እንደ ሲልማና አድርጋቸው፣ የእግዚአብሔርንም መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጠል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው። ፊታቸውን እፍረት ሙላው፣ አቤቱ ስምህን ይፈልጋሉ። ይፈሩ፣ ለዘላለም ይታወቁ፣ ይጎስቁሉ፣ ይጥፉም። ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆነ ይወቁ። መዝሙር ሰማንያ አራት የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትወዳለች፣ ትናፍቅማለች ልቤም ሥጋዬም በሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሠራዊት አምላክ ንጉሴም አምላኬም ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሠራዊት አምላክ አቤቱ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጥ። አቤቱ መታመኛችንን እይልን፣ ወደ ቀባኸውም ፊት ተመልከት። ከአእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። በኀጢአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት ትጣል ዘንድ መረጡ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። የሠራዊት አምላክ ሆይ በአንተ የታመነ ሰው ምስጉን ነው። መዝሙር ሰማንያ አምስት አቤቱ ለምድርህ ሞገስን አደረግህ፣ የያዕቆብንም ምርኮ መለስህ። የሕዝብህን ኀጢአት አስቀረህ፣ አበሳቸውንም ሁሉ ከደንህ መዓትህንም ሁሉ አስወገድህ፣ ከቍጣህ መቅሠፍት ተመለስህ። የመድኃኒታችን አምላክ ሆይ መልሰን፣ ቍጣህንም ከእኛ መልስ። በውኑ ለዘላለም ትቈጣናለህን? ቍጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ ታድነንም አለህ፣ ሕዝብም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ መድኃኒትህን ስጠን። እግዚአብሔር አምላክ የሚናገረውን እሰማለሁ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል፣ ምድራችንም ፍሬያውን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ያኖራል። መዝሙር ሰማንያ ስድስት አቤቱ ጆሮህን ወደ እኔ ያዘን ብላ አድምጠኝም፣ ችግረኛና ምስኪን ነኝና። ቅዱስ ነኝና ነፍሴን ጠብቅ። አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ እጮኋለሁና ማረኝ። የባሪያህን ነፍስ ደስ አሰኛት፣ አቤቱ ነፍሴን ወደ አንተ አነሳለሁና። አቤቱ አንተ መሐሪና ይቅርባይ ነህና ምሕረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስል የለም፣ እንደ ሥራህም ያለ የለም። ያደረግሃቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ድንቅ የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና። አቤቱ መንገድህን ምራኝ በእውነትህም እሄዳለሁ። ስምህን ለመፍራት ልቤ ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድናሃታልና። አቤቱ ዐመፀኞች በእኔ ላይ ተነሥተዋል፣ የክፉዎችም ማኅበር ነፍሴን ፈለጓት በፊታቸውም አላደረጉህም። አቤቱ አንተ ግን መሓሪና ርኅሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም እውነትህም የበዛ ወደ እኔ ተመልከት ማረኝም፣ ለባሪያህ ኀይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከእኔ ጋር አድርግ፣ የሚጠሉኝ ይዩ ይፈሩም፣ አቤቱ አንተ ረድተኸኛልና አጽንተኸኛልምና። መዝሙር ሰማንያ ዘጠኝ አቤቱ ምሕረትህን ለዘላለም እዘምራለሁ እውነትህንም በአፌ ለልጅ ልጅ እናገራለሁ እንዲህ ብለሃልና ምሕረት ለዘላለም ይመሠረታል እውነትህም በሰማይ ይጸናል ከመረጥሁት ጋር ቃል ኪዳኔን አደረግሁ ለባሪያዬም ለዳዊት ማልሁ ዘርህን ለዘላለም አዘጋጃለሁ ዙፋንህንም ለልጅ ልጅ እመሠርታለሁ አቤቱ ሰማያት ተአምራትህን እውነትህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? በቅዱሳን